ፀጉር እኮ ተሰረቀ። ውሾች እጮኋሉ ውሾች እጮኋሉ። ሰላም ናት። ይህ ስም ተስማምቶ ነው። እረ፣ ውሾች እጮኋሉ። አሁን ይህ ስም ደውጠ በናት ከአንተ ጋር የለም። የማን ነበር ስም ቴንኪው? በምናቀው ስለሚሆን እንብላ እንትን እና እንብላ አስር ዩሮ ጠፍቶ ወይ ከዛ ተናግቼ እና ሳምንት ራሱ ፕሊስ ትዝ ይላችኋል። ላስት ኒውዬር ላይ የተሰራውን

ቀስት ይዘብል አይ ዶንት ኖ ወይ አብሬው ጥዬ ከላ እንግዲህ ላስቲኮች ምናምን አንዳንዴ እንደዚህ ምስ በዛባችሁ ተጥሉታላችሁ፣ አይደለም እና ይመስለኛል ወይ ራሴ ጥዬ ሆኖ ወይ ሆን ተብሎ ከቤት የመጣሰው ለስልጣን እናየዋለን።

ጻሐይ እንደሚጠቅም ታውቂያለሽ። እኛ እኮ ይህንን ፀሐይ እኮ በቃ አንድ ወር እኮ ነው የምናገኝ። ካንድ ወር በኋላ የለችም። በቃ እቺ ጻሐይ ማለት ነው። ያ መለቀኝ ማለት በቃ ነው።

እኔ ግን ልጠይቃቸው የመፈልገው ምንድን ነው የመስላቸው ሊያ ሶስት ታለቀቀሳየሁት ችግራችሁ እና ሰዓት ተናገሩ። እግዚአብሔር እንደኔ ይችላል። ሰሞኑን እንግዲህ ለሶስት ወር ዩቲዩብ ቀረና በቃ አንጎላ ተናወጥ። ይሄን እንኳን ምላስ አው አታ አይለ ነገር ቀላል ነገር አይደለም። ህይወታችሁ በሙሉ በዚህ ሶሻል ሚዲያ ከሆነ ሆነ ሉጋ ደምት ሶሻል ሚዲያ የቆመለታ እንደዚህ ቆሻሻ ነው። ውስጡ ምትጣሉ ለዚህ ነው የሆነ ነገር ያዥ ተማሪ መላክ ልጆቿን የነበረው ለዛ ነው እዛችሁ። ይህ መታየት የለመደ ደግሞ ቲክቶክ ላይ ፏፏ ማለት የለመደ ገባችሁ። እዚህ ጋር ስትመጡ ቁርጡን ምናምን ይዛችሁ መምጣት ስለማትችሉ እሷ ምን ሆነች መሰላችሁ? ኦሬዲ በቃ እንትን አለች። ወደቀች፣ ደነገጠች። ተመልሳ በዛ ህዝብ እጅ ደግሞ ኢትዮጵያ ደግሞ ምንም ቻንስ የለውም፣ ተቀጥራ እንኳን እንዳትሰራው። አንቺ ሊያሾ ፊንገር ሾአለች፣ ደግሞ በዚህ ሰዓት ማለት ነው። ፊንገር ሾ አንቺ አንቺ ትበራ አለበት ወደ ሽ ምናምን ሏት አልገባችሁ? ጋዴ ስለዚህ ምንድን ነው የምታደርገው? ስለዚህ ምንድን ነው የምታደርገው

የቤት ክራይም ሲመጣ ይኸው የሰው ቤት ከሆነ የምትኖሪ ተባረሪያለሽ። ያስጎረ ጠብቅልኝ ብሎሽ ከሄደም በአንድ ባለ ሀብት ቤት ውስጥ የምትኖሪ ከሆነ ወይ ተከራጀሽ የምትኖሪ ከሆነ በጣም ይገርመኝ። ቪዲዮ ለመስራት እንኳን አሉ ቤት ይከራያሉ አሉ ክላስን። እግዚአብሔር በጣም ይገርም ነው። አንድ ክላስ ቆንጆ ቤት ካላሉ አንዱን ክላስ ቤት ምንም ቪዲዮ ልሳበት ቲክቶክ ልግባበት፣ ብለዋል። አረንብብሱስ ደጉድ እኮ ነው ተከራይቶች ከዚያ ያገኘውን እዛው የሆነ ነገር አስቦለት ምናምን ነገር ነው እንትን ነው የሚሄደው። ምን ጉድ ነው ግን? በጣም ይገርማል። ጉድ እኮ እንደዚህ አይነት ልጆቹ ወይም ልጆች ማለት ቲክቶክ የሚሰሩ ልጆች እንትንና ቤት ይከራዩና ቲክቶክ የሚሰሩበት ከዛ በኋላ ቤተሰቦቻቸው የራሳቸው ቤት ሄደው የሚያዙት ለ ለቲክቶክ ይከራዩታል። ትልቁነት ነው እንደዛ